ጊዜው በ1951 ነበረም። ከሰማይም ምንነቱ ያልታወቀ ድንጋይ ወደዚህ ቦታ ያርፋልም። ነገሩ ደዚህ ነው። ይህ እውነተኛ ታሪክ የሚጀምረው አንድ የጋራጅ ባለሙያ ቁጭ ብሎ ፊልም እየተመለከተም ሲሆንም፣ ይህ የጋራጅ ባለሙያም አክተር ወይንም ደግሞ ጀግና የመሆን ሀሳብ ነበረው። ይህንን ሀሳብ የሚያሳካበትን እቅዱን ከጓደኛው ጋር ሆነው ሲመረምሩም ነበረም። ከዛም ሲያስቡ አንድ ሀሳብ ብልጭ አለላቸውም። ይህም ሀሳብ እንደዚህ ነበረም። ወደ በረሃ ሄዶ ፈታ ዘና ብሎ መምጣትም። ይህ የጋራጅ ባለሙያም አንድ የሚወዳት ልጅ ስለነበረችም ለጓደኛው እንዲህ ብሎ ይነግረዋልም። ጓደኛው ምን ችግር አለው በማለት ይችን ልጅ ይጠራታልም። ችን ልጅ በጠራት ጊዜም ይህ መካኒክ ደስ ብሎት አብሯቸው ጉዞን ማድረግ ይጀምራልም። እነሱ የተደገሰላቸውን ድግስ አያውቁ ይሄዳሉ። ይህ ጓደኛቸውም ለብቻቸው ጊዜ እንዲያገኙ በማለት ሞተሩን አስነስተው ከመኪናው ላይ ዘሎ መሄድ ይጀምራልም። ከዛም እነዚህ ባለታሪኮቻችን ተሰብስበው ፓሪ እያከበሩ ይጀምራልም። ሁሎችም ብዙ ናቸው። ዚጋ የተሰበሰቡ ሰዎችም ከሰላሳ በላይ እንደሚሆኑ ይገመታልም። ሁሎችም ፈታ ዝና እያሉ እንዳለም ይህ መካኒክ የሚወዳት ልጅ ለማውራት ሲጠጋም ሌላ ሰው ሲያወራት ያያልም። ይሄም ባየ ጊዜም ለብቼ መሆን ፈልጋለሁ በማለት ሞተሩን አስነስቶ ሲሄድም አንድ ድብቅና ሰፊ ዋሻ ይመለከታልም። ይህንን ዋሻ ባየ ጊዜም ወደ ውስጥ መስመጥና መግባት ይፈልጋልም። ውስጡንም ሲገባ ሌላ አስገራሚ ነገር ይታየዋልም። ሌላ ስፍራ ሀገርም። ይህ ማለት አስደናቂ ነገር ነው። በእናንተ ስትስሉት የሆነ ቦታ ለመዝናናት ሄዳችሁ አንድ አስገራሚ ነገር መመልከት ማለት ነው። ውስጥ ገብተውም ሲያዩ ምንም የሚስብና እነሱ ለእኛ ይሆናል ብለው የሚያስቡት ነገር አጡ። እንዲሁም በስተቃራኒው አስፈሪና አስደንጋጭ ነገር ብቻ መመልከት ይጀምራሉ። ይህም ነገር ለሃጭ ነበረም። ይህ የምን ልሃጭ ነው የምትሉ አትጠፉም። ወዳ ታሪካችን። ይህም ልሃጭ ምንድን ነበረም? ይህ ልሃጭ የጉንዳኖች ሲሆን ጉንዳኖቹም ከሰው ልጅ ሰማኒያ ጥፍ እንደሚያክሉ ይነገር ነበረም። ማለትም እነሱ የገቡበት ስፍራ ጉንዳን ማለት ነው። ይሄ ነገር ብዙዎቹን አነጋገረም፣ ተቀባበሉትም። እነዚህ ሁለት ጓደኛሞች ፈርተው ስለነበር አብራቸው ለመጣቸው ልጅ ሚስኮል ያረጉላታል። እሷ መጠው በማለት ስልኩን ጆሯቸው ላይ ትዘጋዋለችም ባይታመንም፣ ይህ ጉንዳን ወደ እነሱ ይመጣልም። እነሱም ይህን ጉንዳን ለማጥቃት ያገኙትን እቃ ይዘው ወደ ጉንዳኑ መጠጋት ይጀምራሉም። ጉንዳኑ ግን አስፈሪና ትልቅ ስለነበረም ሊጠጉት አልቻሉም። እንደውም ፈሩትም። ይህ በእንዲህ እንዳለም ሁለቶች ጓደኛሞቶች ቁጭ ብለው ነበረ። ከዛም በኋላ ጉንዳኑ በመምጣት የአንዱን የጓደኛውን እግርም መጎተት ይጀምራል። በድሩ ስላልያዘችው እች ዝንብ ጓደኛውን ቶሎ አስለቀቀው። ግን ደግሞ እሩጣ ደግማ እግሩን ያዘችው። ማለትም የዚህን የጓደኛውን ሩጣ እግሩን ያዘ። እሱም ያለው አማራጭ የጓደኛውን እርዳታ መጠየቅ ነበረም። ግን ደግሞ ጓደኛው እሱን ለማስረፍ ብሎ አብሮ ገደል መግባት ጀመረ። የደወሉላት ሴት መታ በመጥረቢያ አናቱን ስትለው ከጉንዳኑ የሚወጣው ደምም ላጭ እንደሆነና እንዲሁም ደግሞ ይሄ ላጭ በፈሰሰበት አካባቢ ሌላ ብዛት ያላቸው ጉንዳኖች እንደሚመጡ ከጽሁፉ ላይ ያነባሉም። ከዛም ሩጠው ወደ አንድ ክፍል ሲገቡ አንድ ሳይንቲስት ይመለከታሉ። ይህም ሳይንቲስት እንደዚህ ሲል ይናገራሉም ይሄን ቪዲዮ የምታዩ ሰዎች ካላችሁም መልስ ስጡኝ። ምክንያቱም እዚህ ውስጥ ከገባችሁ በሕይወት ላትወጡ ትችላላችሁ እርዳታዬ ያስፈልጋችኋልም ይል ነበረም። ስለዚህ እኔ ማምለጫውን መንገድ ልንገራችሁ እያለ ስቴፕ ባይ ስቴፕ በየት እንደሚወጡና ምን ማድረግ እንዳለባቸው ይነግራቸዋልም። ይህ በእንዲህ እንዳለ አብረዋቸው የመጡት ጓደኞቻቸው በራሳቸው አለም ውስጥ ፓሪ አዘጋጅተው እየተዘጋጁ ነበረም። ይህን ነገር የተመለከተው አንዱ ጓደኛቸው አንዱ ቢራ ሲጎተት ያየው ጓደኛቸው ምንድን ነው በማለት ወደ ቢራው ሲጠጋም ጉንዳኑ ቢራውን ጠጥቶ ጨርሶ በጠርሙሱ አናቱን መጥቶ ሲገለው ይታያልም። ከዛ ማአት የሆኑ አሸን የሚመስሉ ጉንዳኖች ወደ ቦታው ያመራሉ። እነዚህ ጉንዳኖች ሰዎችን መጨፍጨፍ ጀመሩም። ግማሾቹ በመኪና ሲያመልጡ፣ ግማሾቹ በፍርሃት ቆመው የሞቱም አሉ። ከሰላሳ ሰዎች አስራ አምስት ሰዎች ቢያንስ በጉንዳኖች ተበልተዋል። አስራ አምስቶች ደግሞ አመልጠዋል። እነዚህ ሶስት ጓደኛሞች ወደ ቦታው ሲመለሱም ምንም ነገር አላዩም አልነበረም። ይህ ነገር ቢያስደነግጣቸውም ግን ያላቸው አማራጭ ከቦታው መሸሽ ስለነበርም መሸሽ ይጀምራሉም። ከዛም በኋላ ይህንን መካኒክ አንዷ ጉንዳን ስትከተለው ነበረም። ጉንዳኗ ስትመጣበትም ሞተሩን ጠምዝዞ ማቆም ይጀምራል። እቺ አብረው ያለችውም ልጅ በዚህ ቦታ መሄድ የለብንም እንሞታለን ስትልም ትሰማለች። ይህም መካኒክ እሺ በማለት ቦታውን ሳይዘል አርፎ ይቆማል። ይችም ጉዳ መታ ጓደኛውን ስባ ተወስደዋለች። እሷን ለማትረፍ በሞተሩ መሄድ ይጀምራሉ። በሞተሩ ሲሄዱ እቺ ጉንዳን እቺ ልጅ ይዛት የገባቸው የነድሙ ዋሻ ውስጥ ስለነበረም ዋሻ ውስጥ ለመግባት ይገደዳሉ። ዋሻው ውስጥ ሲገቡ ደግሞ ያለው ነገር ያስጠላል። ግን ደግሞ ግድ ነው መግባት አለባቸው። ገብተውም ያገኟታል ሙሉ በሙሉ በለሃጭ ተሸፍና ነበረም። ይህንን ለሃጭም ከፊቷ ላይ አንስተውላት ትንፋሽ እንድታገኝ ያረጓታል። ከዛም በኋላ አንድ ክላስ ይመለከታሉ። ይሄም ክላስ ድብቅ መሳሪያዎች እንዲሁም ደግሞ እነዚህን ጉንዳኖችን የሚከላከል ልብስ ያለበት ክላስ ነበረም። ይህ በእንዲህ እንዳለም በኮምፒውተር ላይ የተመለከቱት ሰውዬ ከፊት ለፊታቸው ይቆማል። እነሱም እየተደናገጡ ከየት መጣ ሲሉት ይደመጣልም፣ እኔ እዚህ የድምፅ መቅጃ ማሽን አስቀምጬ ነበር። በዛ የሰማችሁ ኑኑጣ እያለም ማምለጫውን እየነገራቸው ነበረም። ከዛም አንዷ ጉንዳን ትመጣናም፣ እንዲህ እውነቱን እየነገራቸው ሳለ ከጀርባው በጥፍሯ ተወገዋለችም። ስትወገውም ሰውዬው እዛው ላይ ሼክ አድርጎ ይሞታልም። እነዚህ ሁለት ጓደኛሞችን በመደናገጥ ቦታውን ለቀው ይሄዳሉም። ከዛ ግን ሰውየው የነገራቸውን አካባቢ ፈልገው አግኝተውትም ሰውየው የነገራቸው መሳሪያ ሰውን ስለማይመታም ወደ ቦታው ዘልቀው መግባት ይጀምራሉም። ወደ ቦታው ሲገቡም ባገኙት ነገር ይገረማሉም ያገኙት መሳሪያ ጉንዳኖችን በአንዴ የሚገል ሲሆን የለበሱት ልብስም ደግሞ ከጉንዳኖችን ሽታ ሙሉ በሙሉ እንደሚገላግላቸውም ተነግሯልም ጽሑፉ ጋም። እነሱም ይሄንን በማየት ወደ ዋሻው ውስጥ ያመራሉ። ወደ ዋሻው ውስጥ አምርተው ሙሉ በሙሉ ታስረው የነበሩ ሰዎችን አንድ ባንድ እያደረጉ ማስፈታት ይጀምራሉ። ከዛም የጉንዳን ማአት መጣባቸው ደግሞ በዚህ ሳይንቲስት የተሰራው ጥይት ሁሎችንም አመድ ዱቄት ማድረግ ይጀምራልም። እነሱም አመለጥን ብለው ደስተኛ እየሆኑ እንዳለም አንድ ነገር ተፈጠረም። ይህም ነገር ንግስቲቷ ወይንም ደግሞ አለቃቸው የሆነችው ዝንብ ከላይ ነበረችም። እሷንም ለማምለጥ በሞተራቸው መሄድ ይጀምራሉ። መጀመሪያ አልዘለውም ብሎ ያሰበውን ተራራ በድንጋጤ ከእሷ ጋር ሆነው አብረው ይዘሉታል። ከዛም አንድ መኪና ይመለከታሉ። ይህ መኪናም ፈጣን ነው፣ ግን ደግሞ አሮጌ ነበረም። ይህንም መኪና ዝንቧ በሸረሪ ድሯ ይዘው ስለነበረ ዝንቧን በጥይት ስትመታት መኪናው አብሮ ወደ ዝንቧ መሄድ ይጀምራል። ከዛም መኪናው ጉድጓድ ውስጥ በመግባት ንግስቲቷን ዝንብ ሙሉ በሙሉ ይገላታል። እነሱም ሰላሳ ሆነው መጥተው አስራ ስድስት ብቻ ሆነው ይመለሳሉ ማለት ነው።